እውነት ክፍል ሰባት ኤርሚ እንግዲህ ከአባቱ ቤት ወጥቶ ከፍቅረኛው ጋር ደሳሳ ቤት ተከራይቶ እየኖረ ነው። አባትየውም ደግሞ በፍለጋ ላይ ይገኛል። ልጁን እየፈለገ ማለት ነው። ኤርሚ እንግዲህ ያው ስራ ቢፈልግም ስራ ሊያገኝ አልቻለም። ከዛም እንግዲህ ፍቅረኛው ያው የተከራዩበት ግቢ ያለ ልጅ እያገዛቸው ነበረ። ለምን እንዲህ አናረግም የኔ ቤት ስራ ትፈልጊያለሽ? ይላታል። አዎ ምንም አይነት ስራ ቢሆን እሰራለሁ አለ ትለዋለች። እሷም በሀሳቡ ትስማማና ቤቱን እንድታጸዳለት እሱም ክፍያ እንዲቀር እንደሚከፍላት ይነግራታል። እሷም በጣም ደስ ይላታል። ከዛ እንግዲህ ያው ስራ ትጀምራለች። ኤርሚ ግን አያውቅም ማለት ነው። ከዛ የሰራችበትን አጸዳርታ ምንካለ ስጨርስ የሰራችበትን ብር ስጣት፣ እንዴ ቀን በቀን ነው እንዲምትሰጠኝ ስትለው፣ አይ እንደሚያስፈልግ ስላወቅኩ ነው ይላታል። እሱማ ልክ ነህ ያስፈልገኛል ትላለች። የሰራችበትን እንግዲህ ብር ይዛ ገዝታ ምግብ ምናምን ሰራርታ ኤርሚ ሲመጣ ታቀርብለታለች። ከዛ ሲጠይቃት ቆይ ከየት አመተሽ ነው ብሎ ሲጠይቃት፣ አይ ሌላ ጊዜ ነገር አለው አሁን ዝም ብለህ ብላ ትለዋለች። ምግባቸውን በልተው በጣም ይዋደዳሉ፣ በጣም ይፋቀራሉ፣ ይተኛሉ ማለት ነው። ከዛም እንግዲህ ያንኛው ልጁ ሌላ ነገር እንደሚፈልጋት አላወቀችም ነበረ። ከዛ የኤርሚ አባት እንግዲህ በጣም ይሰፈሩ ይፈልጋል ከዛ ያከራያቸው እንደለላ ሲያገኘው በቅርብ ጊዜ እዚህ አካባቢ ያከራያቸው ልጆች እየት ናቸው ይላል እንዴ እዚህ ጋር ነበር ያከራያቸው ይላል አይ ከዚህማ ወጥተዋል አዲስ በቅርብ አከራይተሃቸው ከሆነ በፍጹም አላከራያቸውም ያከራያቸው እዚህ ነበር ወጥተዋል አሁን ይለዋል ከዛ ምን ልታዘዝ መኪና ቤት እኔ የምፈልገው ልጅ ነው እስኪ ፎቶውን ታሳየኝ ሲለው ፎቶውን ያሳየዋል። ከዛ አይቸገሩ አያስቡ፣ አሁን በቅርብ ጊዜ ከእጁ አስገባላችኋለሁ ይለዋል፣ ደላላው ማለት ነው። ከዛም እንግዲህ ጥይቅ ልኝባት ይሄዳል። ከዛ ጓደኛው እንዴት ነው ምን አዲስ ነገር አለ? ሲለው አይ ምንም፣ ደላላው አፍ ብቻ ነው፣ ምንም የተገኘ አዲስ ነገር የለም። አይ አታስብ፣ ሁሉ ነገር ይስተካከላል። አሁን ሄድ እናትየዋስ? ይለዋል። እናትየዋም ሁል ጊዜ ትጽፋለች፣ እሱ ግን ላገኘው አልቻልኩም ይለውና ወደ መኪናቸው ይገባሉ። ከዛ እንግዲህ ኤርሚ እንደለመደው ስራ ፍለጋ ሊወጣ ይነሳል። ተነስቶ ለባብሶ ይወጣል። ከዛም ሲወጣ ስራም ሊያገኛል ይቻላል። የሆነ መንገድ ላይ ሲሄድ የድሮ ጓደኛውን ያገኛል። ያ ጓደኛው ከዛ ሲሄድ ተያዩ፣ አላመነም። ኤርሚ ትምህርት ተው የተባለው እውነት ነው ይህን ሰማህ አንዲ ይለዋል። እና ምን ተሰማህ ሲለው እንደዚህ ይሆናል ብዬ አልጠበቅኩም ነበር። ለማንኛውም ምስኪና የሆነ ቦታ ምግብ እየበላን እናወራለን ይለዋል። ከዛ ኤርሚን በጣም ደስ ይለዋል። ከዛ ምግብ ቤት ይገባሉ። እየበሉ ከዛ እሱ እንዴ ብላንጂ ሲለው እኔ አሁን በቅርቡ ነው የበላሁት ብላ አንተ ይለዋል። ከዛ እንግዲህ ካልደበረ ይሄንን ቴካዌር አድርገው ይለዋል። አይ ችግር የለውም ብሎ የተወሰነ ብር ይሰጠዋል ማለት ነው። ከዛም በጣም ደስ ይለዋል። በቃ አመሰግናለሁ። ኤርሚ ወደ ቤት መመለስ አለብህ እንደዚህ መሆን የለብህም ሲለው አይ ከዚህ የበለጠ የከፋ ችግር ሊያጋጥም ይችላል ሲለው፣ አይ ፈጣሪ ያውቃል። አንተን ለኔ ዛሬ እንዳዘጋጅልኝ ፈጣሪ አሁንም ሌላ ያዘጋጅልኛል ብሎ ይመልስለታል። ከዛም ቤት ሲሄድ እንግዲህ ፍቅረኛው አሟ ተኝታለች እና ለመታከሚያ ብር ያስፈልጋቸዋል በጣም ጭንቀት ለን ከዛ እግሩን ተንበርክኮ ያንኑ ልጅ ጋር ሄዱ ይለምነዋል።